አሰላሙ አለይኩም ወረህመቱላህ፣ እንዴት ናችሁ የተውሂድ አንበሳዎች? ደለ ናችሁ ወይ? ዛሬ እንሻ አላህ ቲክቶክን ለተውሂድ በሚል እንሻአላ ሁላችሁም ይህንን ትምህርት ሼር አድርጉ። እንደዚ ደግሞ በያለንበት ሁላችንም ደግሞ ስለ ተውሂድ እናስተምር። እስኪ እንሻ አላህ ሌላው ሌላው ነገር እስኪ ይደረሳል። አሁን ላይ ሰው የጠማው ተውሂድ ነው። ባረከላሁ ፊኩም። አላህ ቁርአን ላይም ይላል እንግዲህ ተውሂድ ሲባል ይታወቃል

በእኛ ላይ ብታጋራ ኖሮ ስራህን ሁሉ እናበላሽብህ ነበር ወለተኩነና ሚን ልካሲሪን ከከሳሪዎችም ትሆን ነበር ይላቸዋል አላህ ለማን ለነቢዩ ለ ስላት ሰላም እኔስ እናንተስ ራሳችንን እስኪ እንገምግም ተውሂድ በጣም አንገብጋቢ ነው ከሽርክ መራቅ ያስፈልጋል ዛሬ ላይ አሕባሽ ና መሰል የጥመት አንጃዎች አማይማ ኮፍያ ለብሰው ስሙ አሕመድ ሙሐመድ ሙስጠፋ ካሚል ሆኖ ምን ጭራሽ ስሙ ላይ አንዳንዴ ኡስታዝ ሚል ቅጥያ ለጥፎ መጥቶ የሞተ ሰው ይጠቅማል ሙሳም ጠቅመዋል እንደዚህ አድርጓል እያሉ ሰውን ወደ ሽርክ ወደ ቅብር አምልኮ ይነዱታል የዚህን ጊዜ ነው ተውሂድ ለተውሂድ መቆም ማለት ግልጽ ነው አይደል እንዴ አይዋ አላህ ስብሀኑ ተዓላ በሌላ ቦታ ላይ በተለያየ ቦታ ላይ ከሽርክ መራቅ እንዳለብን ተውሂድ ላይ እንደ መበርታት እንዳለብን በስልምና ጣዖት የሚያመልክና ጣዖት ይጠቅመኛል ብሎ የሚያስብና ወልዮች ይጠቅመኛል ብሎ የሚያስብ ይረዱኛል ዱንያ ላይ ብሎ የሚያስብ ምንም ልዩነት የለውም ሁለቱም ሽርክ ውስጥ ነው ያሉት አይ እነዚህ የአላህ ወልዮች ናቸው ተብሎ ምንም የሚለይ ነገር የለም ግልጽ ነው አይደል እንዴ ዒሳን የሚያመልኩ ሰዎች እኮ አይ ዒሳን ነው ያመለኩት ተዉት አላልንም። ግልጽ ነው አ ኩፍር ውስጥ ናቸው። ምክንያቱም ምንም እንኳን ነብይ ቢሆን ያለ ደረጃው ስለሰጡት ዛሬም ነቢያቶችን የሚጣሩ ሰዎች ወከሊክ ልክ እንደዚሁ ጥመት ውስጥ ነው ያሉት ማለት ነው። ነቢዩ ዓለይሂ ሰላቱ ሰላም ለዚህ ነው ምን ይላሉ ተጠይቀው፣ ማለት ነው አዮ ዘንቢ የትኛው ወንጀል ነው እንደው አክበሩ ንዳላህ አላህ ዘንድ በጣም ከባድ ወንጀል ሲባሉ ቃል እንደዚህ ያሉ አንተ ዳዑ

ሰባት አጥፊ ወንጀሎች ዱንያውንም አኼራውንም አንድ ሰው የሚያበላሽበት ማለት ነው። በጣም ከባድ ከሆኑ ወንጀሎች ብለው ከጠቀሱት ውስጥ ላይ መጀመሪያው በጣም የሚገርማችሁ አሽርኩ ቢላህ ነው ያሉት፣ አላህ ላይ ማጋራት ነው። ስለዚህ ከዚህ ሁሉ ርቀን ተውሂድ ላይ ልንበረታ ይገባል። አተውሂዱ አተውሂዱ፣ ያ ኢባደላህ ዛሬ ሰው ተውሂድ ተጠምተዋል። ግልጽ ነው። በየክፍለ ሀገሩ እንደምታውቁት ነው፣ እከሌ መውሊድ እከሌ መውሊድ እየተባለ የቀብር አፈር እየተበላ ብዙ ሽርክ የሚፈጸምበት ጊዜ ላይ ነው ያለ ተውሂዳችን ላይ ልንበረታ ይገባል። ዛሬ ዋህብያ ምናን እያሉ ስም አጥፍተው እነሱ ወደ ሽርክ ለመጣላት እንዲመቻቸው ብዙ የጥመት አንጃዎች አህባሽንና ሌሎችንም ማለት ነው እየተራመዱ ይገኛሉ። በዚህ ጊዜ ለተውሂድኛ ዘብልንቆም ይገባል። ሀዳ ወላሁ አለም